ሁሌም ከእጅ የማይለይ የምትደውልበት መልእክት የምትልክበት በኢንተርኔት ብዙ ስራ የምትሠራበት ስልክ ውስጥ ያለው የስልክ ቁጥርህ በሕይወትህ፣ በእድልህ፣ በሰላም ላይ ተጽዕኖ ያመጣል ብለህ አስበው ታውቃለህ? ስልካችን በአሁኑ ጊዜ ሁሉም ነገር ሆኗል። በሞባይላችን የማንሰራው ነገር የለም። ብዙ ብራ ወጥተን አዲስ ስልክ እንገዛለን፣ ነገር ግን ስለ ቁጥሩ ብዙም አንጨነቅም። የሞባይል ኒውመሮሎጂ በሜታፊዚካል ጥናት ውስጥ እያደገ ያለ ዘርፍ ነው። የሞባይል ቁጥር ስለ ባህሪ፣ ስለ እድልህ፣ ስለ ግንኙነትህ በአጠቃላይ ስለ ህይወትህ መረጃን ይሰጣል። ብዙዎቻችን የስልክ ቁጥራችን ራሱ ቅደም ተከተሉ፣ ድግግሞሹ ምን ተጽዕኖ ምንም ተጽዕኖ የሌለው ይመስለናል። ቁጥሮች በተለይ በሕይወታችን ለረዥም ጊዜ አብሮን የሚቆዩ ለምሳሌ የቤት ቁጥር፣ የስልክ ቁጥር፣ የታርጋ ቁጥር፣ የባንክ አካውንት ቁጥርና ሌሎች አብሮን የሚቆዩ ቁጥሮች በስብዕናችን፣ ከእኛነታችን ካለን ቫይብሬሽንና ፍሪኩዌንሲ ጋር መስተጋብር በመፍጠር በሕይወታችን ላይ የሚያሳድሩ ተጽዕኖ አለ። በሕይወት አለመሳካት፣ መዘግየት፣ መሰናክል፣ በሰዎች አለመደመጥ፣ ከሰው አለመግባባት በተደጋጋሚ ካጋጠመ ምናልባት የሞባይል ቁጥር ሊሆን ይችላልና አስተውል። ብዙ ጭንቀትና አለመሳካት በሕይወታቸው የነበረባቸው ሰዎች የሞባይል ኒውመሮሎጂን ተጠቅሞ ስልካቸውን ቁጥር ከቀየሩ በኋላ ሰላማቸውን እንዳገኙ ስኬት ወደ ህይወታቸው እንደመጣ መስክረዋል። የሞባይል ኒውመሮሎጂ ቁጥርህን ከአንተ ባህሪና የስራ ሁኔታ ከተጣመረ ግንኙነትህ፣ ስራና ነገሮች ቀላልና የተሳኩ ይሆኑልሀል። በአንጻሩ ያንተ የባህሪ እና የስራ ሁኔታ ከአንተ የሞባይል ኒውመሮሎጂ ቁጥር ጋር የማይጣመር ከሆነ በሕይወትህ መገደብና መሰናከል ይበዛብሀል። ቀጥዬ ያንተን የሞባይል የኒውመሮሎጂ ቁጥር እንዴት እንደምታገኝ፣ ከባህሪና ከስራ ጋር የተጣመረ ነው አይደለም የሚለውን፣ የሞባይል ቁጥርህን ስትገዛ እንዴት መምረጥ እንዳለብህ ስትመርጥ ወሳኝ የሆኑ ምን ምን ነገሮችን ማየት እንዳለብህ፣ እድለኛ የሞባይል ቁጥርን እንዴት እንደምታገኝ አቀርባለሁ ተከታተሉ። ኒውሜሮሎጂስቶች ያንተን የኒውመሮሎጂ የሞባይል ቁጥር ለማግኘት በሞባይል ኒውመሮሎጂ መርህ መሠረት ካልኩሌት በማድረግ ያሰሉታል። ለምሳሌ የስልክ ቁጥሩ በስክሪኑ ላይ እንደምታዩት 0987 65 43 21 ቢሆን የሀገር መለያ ኮዱን ሳይጨምር ሁሉንም ዲጂቶች እንደምራችኋለን። ከዛም የሚመጣው ቁጥር 45 በሚመሩ ኒመሮሎጂ ህግ መሠረት ወደ አንድ ዲጂት ዝቅ ማለት ስላለበት ድጋሚ ይደምርና ዘጠኝ ይሆናል። ስለሆነም ያንተ የሞባይል ኒመሮሎጂ ቁጥር ዘጠኝ ነው ማለት ነው። ያገኘው የኒምሮሎጂ ሞባይል ቁጥር የሚኖረው አጠቃላይ ባህሪና በዕለት ተዕለት ህይወት ላይ የሚያመጣብህ ተጽዕኖ ከአንተ ጋር የሚስማማ ይሁን አይሁን፣ ካልሆንም ወደፊት ለአንተ የሚስማማን ቁጥር ለመምረጥ የሚያስችለን የእያንዳንዱን ቁጥር ትርጉም እንደሚከተለው ቀርቧል። ተከታተሉ። የሞባይል ኒምሮሎጂ ቁጥር አንድ ከመጣ የተነሳሽነት፣ የጥንካሬ፣ የመሪነት፣ የውሳኔ፣ የግለኝነት ቁጥር ነው። ለመሪዎች፣ ለአስተዳደር ሰዎች አዲስ ስራ፣ አዲስ ቢዝነስ፣ አዲስ ፕሮጀክት ለሚሰሩ ሰዎች ይሄ ቁጥር ተመራጭ ነው። ተደምሮ ሁለት ቁጥር ከመጣ የመቻቻል የመተባበር የስምምነት የግንኙነት የሰላም ቁጥር ነው። ይሄ ቁጥር ለአስተማሪዎች፣ ለአማካሪዎች ሌሎችን ሰዎች ለሚረዱ ሰዎች ተመራጭ ነው። ሶስት ከመጣ የፈጠራ የጥበብ የተስፋ የግንኙነት ቁጥር ነው። አርቲስቶች፣ ጸሐፊዎች፣ አነቃቂዎች በመዝናኛው ኢንዱስትሪ የሚሰሩ ሰዎች ቢይዙት ይረዳቸዋል። አራት ከመጣ የሕግና ስርዓት፣ የጥንቃቄ፣ የተግባር፣ የትጋት፣ የኃላፊነት፣ የአስተዳደር ቁጥር ነው። በንግድ በቢዝነስ፣ በአስተዳደር ሥራ በኢንጂነሪንግ፣ በቴክኖሎጂ ሥራ ላይ ያሉ ሰዎች ቢይዙት ተመራጭ። አምስት ከመጣ የነፃነት፣ የጉዞ፣ የአዲስ ነገር፣ የለውጥ፣ የሙከራ ቁጥር ነው። አስጎብኝና ቱሪዝም ከጉዞ ወኪል ጋር የተያዘ በሽያጭ ሥራ ላይ ያሉ ሰዎች ቢይዙት ተመራጭ ነው። ተደምሮ ስድስት ቁጥር ከመጣ የፍቅር የሰላም የእንክብካቤ፣ የቤተሰብ የኃላፊነት፣ የመቻቻል ቁጥር ነው። ዶክተሮች፣ ነርሶች፣ አስተማሪዎች፣ ሌሎቹን የሚረዱ ሰዎች ቢይዙት ተመራጭ ነው። ሰባት ቁጥር ተደምሮ ከመጣ የመንፈሳዊ ግንዛቤ፣ ውስጣዊ የማወቅ የማሰላሰል፣ የተመራማሪዎች፣ የሳይንቲስቶች ቁጥር ነው። በመንፈሳዊ መንገድ ውስጥ ያሉ የእምነት ሰዎች፣ መምህራን፣ ተመራማሪዎች ቢይዙት ይጠቅማቸዋል። ተደምሮ ስምንት ቁጥር ከመጣ ስምንት የገንዘብ የንብረት የትርፍ የስልጣን የኃላፊነት ቁጥር ነው። ንግድና ኢንቨስትመንት ላይ ያሉ በገንዘብ ዙሪያ የሚሰሩ ነጋዴዎች፣ የቢዝነስ ሰዎች ቢጠቀሙበት ይበልጥ ውጤታማ ያደርጋቸዋል። ተደምሮ ዘጠኝ ቁጥር ከመጣ የመለኮታዊ ተልእኮ የበጎ አድራጎት የምሁርነት የእርዳታ የማገዝ ቁጥር ነው። ለማህበረሰቡ የበጎ አድራጎት ስራ የሚሰሩ ማህበራዊ ጉዳዮችን የሚከውኑ አለም ላይ በበጎ መልኩ ተጽዕኖ ማምጣት የሚፈልጉ ሰዎች ቢይዙት ተመራጭ ነው። በአጠቃላይ ኒውመሮሎጂስቶች የሞባይል ቁጥርህን ስትመርጥ የሚከተሉትን ነገሮች ከግንዛቤ ውስጥ እንድታስገባ ይመክራሉ። የሞባይል ቁጥር ውስጥ በተቻለ መጠን ብዙ ዜሮዎች እንዳይኖሩ አድርግ። ካልቻልክ አንድ ዜሮ ብቻ እንዲኖረው አድርግ። በተለይ የቁጥሩ መጨረሻ ሁለትና ከዛ በላይ ዜሮ ከሆነ አደጋ አለው፣ ቁጥርህን ብትቀይረው ይሻላል ይላሉ ኒውመሮሎጂስቶቹ። ዜሮ ሲበዛ የሌሎችን ቁጥሮች ኃይል ስለሚያደበዝዘው አፍራሽ ኃይል ያመጣባል። የስልክ ቁጥር ውስጥ ያሉ ቁጥሮች የሙሉ ቁጥሮችና የጎዶሎ ቁጥሮች በእኩል የሚገኙበት ቢሆን የተሻለ ኃይል ይኖረዋል። የሚደጋገሙ ቁጥሮች ለምሳሌ 22፣ 44፣ 55 የሚሉ ቁጥሮች ድግግሞሹ ሁለት ጊዜ ከሆነ ችግር የለውም። ነገር ግን ሶስትና ከዛ በላይ ከሆነው ተጠንቀቅ፣ ማስወገድ አለብን። አንድ ቁጥር ከተደጋገመ የዛን ቁጥር ኃይል በጨመረ ሁኔታ በሕይወት ይመጣባል። ሞባይል ቁጥር ውስጥ አንድ ቁጥር ሶስትና ከዛ በላይ ከተደጋገመ ጭንቀት ያመጣ ያመጣባል ሀሳብ ታበዛለህ። ሶስት ቁጥር ከሆነ የተደጋገመው ጉረኛና አውቃለሁ ባይ ራስ ወዳድ ትሆናለ። ከሶስቴ በላይ የተደጋገመው አራት ቁጥር ከሆነ ችግሮችን ወይም ነገሮችን ቶሎ የማትጨርስ የምታንዛዛ፣ አቃቂር የምታወጣ ትሆናለ። አምስት ቁጥር ከሶስት ጊዜ በላይ ከተደጋገመ አርፈ የማትቀመጥ ዘዋሪ፣ አንድ ቦታ ተደጋግቶ የማይቀመጥ ትሆናለ። ስድስት ቁጥር ከሆነ ደግሞ የተደጋገመው ለሌሎች ሰዎች ያለን ኃላፊነትና እንክብካቤ እጅግ የበዛ ይሆናል። የሙጥኝ የምትል ትሆናለ። ሰባት ቁጥር ከሆነ የተደጋገመው ቀኑን ሙሉ ስታስብ የምትውል ጭንቀታምና ሰውን የማታምን ትሆናለ። ስምንት ከሆነ የተደጋገመው በስራ እንቅፋትና መዘግየት ያጋጥማል። ዘጠኝ ከሆነ ደግሞ የተደጋገመው እልህኛ፣ ተጣይ፣ የማይስማማ ትሆናለ። በሞባይል ቁጥር ውስጥ በጣም እድለኛ የሚያስብሉ ቁጥሮች አሉ። በሞባይል ቁጥር ውስጥ አንድ፣ ሶስት፣ አምስት እና ስድስት በሙሉ ከተገኙ ኒውመሮሎጂስቶቹ እንደሚሉት አንተ እድለኛ ነህ። ሌላው ሞባይል ቁጥር ውስጥ የሌለ ቁጥር የሚያመጣበት ተጽዕኖ ነው። በሞባይል ቁጥር ውስጥ አንድ ቁጥር ከሌለች በሰዎች ዘንድ ተሰሚነት አይኖርም፣ ተጽዕኖ መፍጠር አትችልም፣ ውሳኔ ለመወሰን ትቸገራለህ። ሁለት ቁጥር ከሌለች በራስ መተማመን ይጎላል፣ ሀሳብን ለሰዎች የመግለጽ ችግር ይኖርበሃል። ሶስት ቁጥር ደግሞ ከሌለች ህይወት ብዙም አይቀየርም፣ መረጃ እውቀት ለማግኘት የሚገድብ ነገር ያጋጥመሃል። አራት ቁጥር ደግሞ ከሌለች በራሱ ሀሳብ የሚነጉድ የህይወት መገደብ ያጋጥመሃል። አምስት ቁጥር ከሌለ፣ አምስት ቁጥር የባላንስ ቁጥር እንደመሆኑ ወሳኝ ቁጥር ነው። እናም አምስት ቁጥር ከሌለ ህይወት የተገደበ ይሆናል። የስራ የቢዝነስ ህይወትህና የግል የቤተሰብ ህይወትህ ባላንስ አይሆንም፣ መልካም ግንኙነትም አይኖርም። ስድስት ቁጥር ደግሞ ከሌለ የትዳር ህይወቱ እንዳይሳካ በልጆች እንዳይደሰት ማህበራዊ ህይወቱ ጥሩ እንዳይሆን ያደርገዋል። ሰባት ቁጥር ከሌለች ማኅበራዊ ህይወቱ የተሰናከለ ይሆናል። ስምንት ቁጥር ከሌለች የመወሰንና አንድ ቦታ ተረጋግቶ ያለ መስራት ችግር ያጋጥመዋል። ዘጠኝ ቁጥር ከሌለች ለመብቱ የማይታገል መብቱን የማይጠይቅ ይሆናል ይላሉ። እንግዲህ አስርና አስራ አምስት ዓመት በላይ አብሮን የቆየ የሞባይል ቁጥራችን እንዴት እንቀይረው? አስቸጋሪ ነው። ምን ማድረግ ይቻላል ለምንል፣ ምን ማድረግ ይቻላል ከእኛ ጋር የሚሄድ አዲስ ማውጣት ይቻላል ይላሉ። በአንድ ሞባይል ላይ ሁለት ሲም ካርድ ቁጥሮችን በአንድ ላይ መጠቀም ይቻላል። አንዱን ቁጥር ለአንድ ዓላማ ብቻ፣ አንዱን ቁጥር ለሌላ ዓላማ መጠቀም ይቻላል። ለምሳሌ የሞባይል ኒውመሮሎጂ የቁጥሮች ድምር ስምንትና አራት የሚመጡ ቁጥሮች ኃላፊነትን፣ ገንዘብን፣ ስልጣንን፣ ንብረትን፣ ትጋትን፣ ተግባርን የሚወክሉ ስለሆነ እነዚህ ቁጥሮች በአንደኛው ሲም ካርድ በማድረግ ለቢዝነስና ለስራ ብቻ ብትጠቀምት ውጤታማ ነው። ነገር ግን ስምንትና አራት ቁጥርን ለቤተሰብ ለግል ህይወት ብትጠቀምት ውጤታማ አያደርግም። የሞባይል ኒውመሮሎጂ የድምር ውጤታቸው ሶስትና አምስት የሆኑ ቁጥሮችን ደግሞ ቤተሰባዊነት፣ ፍቅርን፣ ጥበብን፣ ደስተኛነትን፣ ሰላምን አዲስ ነገር ለውጥን፣ እንክብካቤን፣ መቻቻልን የሚወክሉ ስለሆነ እነዚህን ቁጥሮች በአንደኛው ሲም ካርድ አድርገ ለግል ጉዳይ፣ ለቤተሰባዊ ጉዳይ፣ ለፍቅር ጉዳይ ብቻ ብትጠቀምበት ሰላምን ያስገኝልሃል፣ ግንኙነትም የሰመረ ይሆናል ይላሉ ኒውመሮሎጂስቶቹ። ሰላሙ ነው።